እኔ እንደዚህ ልጫወትብሽ አልፈለግኩ ነበርኩ። ዝም በላክ እንትን አለካት። እኔ እኮ ያው አሁን ተናገሪ ተናገሪ፣ የምታውቂው ነገር አለ ተናገሪ አልሰውሽም ንገሪኝ የምታውቂው ነገር አለ አለ የለም አለ የለም ተናገሪ አለ የለም አለ እሺ ንገሪኝ እጄ ላይ በቃ መረጃ አለ ግን ሄርሜላም አውቀውን ነገር ሁሉ በቃ ሁሉም ነገር አለ መረጃ እኔ ጋር አንቺ ጋር መረጃ አለ እኮ መረጃ አለ አንቺ እሱ እንደነገርሽ ነው። እንደዚህ ያደርግሽኝ ነው? ምን ልታደርግኝ ነው? ምናምን ነው። ምንድን ነው የምታውቂው ነገር? አንቺ ጋር ያለው ሚስጥር ምንድን ነው? ምንድን ነው ያ ሴራችሁ ያላችሁ? አንቺ እጅሽ አለበት አይደለ? ወይም ደግሞ የምታውቂው ሌላ ሚስጥር አለ። ይሄንን እኮ እርግጠኛ ስለሆንኩኝ ነው የምታውቂው ነገር አለ፣ አንቺ ጋር ሚስጥር እንዳለ ስለዚህ

ስለዚህ አሁን ቢሆን አይ፣ ምን ያለች ነው ለአንዴና ለመጨረሻ ጊዜ ቀለል አድርጌ ነው ይሄንን ነገር። ሰላም ሰላም ሰላም፣ እንዴት ናችሁ የተወደዳችሁ የኛ ቤተሰቦች፣ ሰዎች እንዴት ቆያችሁልን ፋሚሊ አለውን? እግዚአብሔር ይመስገን። እንግዲህ ሰሞኑ ያለንበት ሁኔታ ከኔ በበለጠ እናንተ የምታውቁት ነው። ዛሬ እንግዲህ አስቂኝም ማሳቅ ብቻ ሳይሆን፣ በዋነኝነት ደግሞ ታርጌቴን የምፈጽምበት ቀለል ያርሻለሁ። ምክንያቱም ነፃነትን በተለያየ መንገድ ለማናገር ሞክሬ ነበር፣ ታውቃላችሁ ቤተሰብ ያው ትናንትና በተለይ እኔ ቤት ላይ የተለቀቀውን ቪዲዮ ከላያችሁት ገብታችሁ ማየት ትችላላችሁ። በጣም የማናናቅ እኔን የማጣጣል የሆነ በቃል ባሉኑ ነገሮችን በጣም ተናግራኝ ነበረና እኔ ደግሞ ያው እንግዲህ እንደ እህት ብዙ ነገሮችን በእሷ ምንም አይነት ነገር እንዲደርስ ለማልፈልግ ለመንገድ፣ ለማስጠንቀቅ የሄድሽበት ያለውን መንገድ ትክክል አይደለም ለማለት ከኔም በፊት ደግሞ እሷ ቤት የሰራ ነው ቪዲዮ ላይ በጣም ተጭቃጭቀን ነበረ ብዙ ቤት ሰዎችንም አላውቅም። ልጅቷ እኔ ምን እንደነካት፣ እንዲህ ነው ብዬ መናገር የምችለው ጊዜ ላይ አይደለም ያለችው። ምክንያቱም አሁንም ቢሆን የሰውን ህይወት የመበጥበጥ በቃ አቅዳ እየተንቀሳቀሰች ነው ነውና እኔ ደግሞ እንዳልኳችሁ ነፂን ሳቃት፣ ይሄንን ህልክፋት ያለባት ልጅ አልነበረችም ግን እንዳልኳችሁ አጠገቧ ያሉ ልጆች የሚገፋፋት የሚመክሯት ነገር አለ እና አሁንም ከአብርሃምም ከሩታም ህይወት እንድትወጣ ምናምን አይፈልጉም እነሱ እሷን እንደ መሳሪያ ተጠቅመው የራሳቸውን ጥቅም ማስኬድ ነው የሚፈልጉት። እና ማን እንደሆኑ ደግሞ ከኔ በላይ እናንተ አቃላችሁ፣ ቤተሰብ እና ዛሬ ላይ በዋነኝነት የመጣወት ነፂን ጠርተናታል። ግን የጠራኋት እኔ አይደለሁም በሌላ በጓደኛ በኩል ነው ያስጠራዋትኝ። እንግዲህ እሱን ያው እስካሁን ድረስ ምንድነው ይሄ ልጅ ምናምን እያላችሁ ሊሆን ይችላል ቤተሰብ እና

ትንሽ እስቲ ለማስወራት እሞክራለሁ በቃ በቀላል አማርኛ ማለት ነው ሌላ የተለየ ነገር አልፈጥርም ግን የምታውቀውን ነገር ሚስጥር እንዳላውቃለሁ እሷ ጋ አላውቅም ቤተኛውን መንገድ ይሁን ዛሬ ላስወጣት ፈልጋለሁ በቃ የመጨረሻ ደረጃ ማለት ነው ዛሬ የማትናገር ከሆነ እኔም የራሴን ውሳኔ እወስናለሁ ማለት ነው ቤተሰብ ያው አብዛኞቻችሁ ነፂን ስትሏት ነበረ ኮመንት ላይ ምናምን እያየሁ ነበር ለምን አትናገሪም የምታውቂውን ነገር ብትናገሪ ይሄ ሁሉ ነገር ባልተፈጠረ ነበር ራስሽን ለምን ለጅ ታደክሚያለሽ ምናምን ስትሏት ነበር በረና ሊመስለኛል ይህ የመጨነቅ የመሯሯጥ ምናምን አንዱ ሊያጠቃኝ ይችላል ምናምን የሚለው ህይወት ተመችቷታል መሰለኝ። በቃ ቤተሰብ እንደመሰላችሁ ያው የምታውቀውን ነገር ዝርግፍግፍ አድርጋ ተናግራ ከተገላገለች ስችሉት ማንም የሚፈልጋት የለም። ግን ደግሞ አለማወቅም ነው ብዬ አስባለሁ። አንዳንድ ጊዜ በቃ አለ አደለ፣ የሆነ ጥሩ ያደረገችም ሰላት የሚመክሯት ሰዎች እንዳልኳችሁ ለራሳቸው ጥቅም እያሉ ልጅቷን ወደማይሆንም መንገድ እየገፋፋት ነው፣ እና እኔም ጋር ደግሞ በጣም ብዙ መልእክቶች እየተላኩ ነው ማለት ያው ማን እንደሚገፋፋት ታውቃላችሁ፣ እቺ ልጅ ወደ መጥፎ መንገድ ማን እንደሚመራት። እና እነዛ ሰዎች አሁን ላይ በጣም ጠምደው ይዘውኛል፣ እኔ ከምነግራችሁ በላይ ማለት ነው። በጣም ተጠማምደናል፣ በቃ ደስ በማይል ሁኔታ። እና እስቲ እንግዲህ የሚሆነውን ነገር አብረን እናያለን። ቤተሰብ እሷም ትመጣለች፣ በተቻለኝ መጠን ለማስወጣት እሞክራለሁ። ኖርማሊን ነገረችም አልነገረችም ይሄ እሷ የምትናገረው ሚስጥር ማተር የሚያደርገው እና አብርሃም ህይወት ላይ እንጂ እኔ ላይ አይደለም። እና በእጅ ያዝኩት ገመድ ነው፣ ያው ትንሽ ትንሽ እናሰቃያታለን ያው በማሰቃየት ደረጃ ሳይሆን እንድትናገር ማለት ነው። ይህንን ወንበር እንግዲህ ያያችሁት ነው። እዚህ ላይ ነው የምናስቀምጣት። እኔ በእርግጠኝነት ባትናገር ራሱ እውነት ነው ቤተሰብ፣ በቃ ዝም ብለን ተዝናንተን ባት ምናምን እንተዋታለን ቢያንስ ትላንትና ለተናገረችው ነገር ምላሽ ይናታል። ምክንያቱም ያው አቅም እንደሌለኝ ምን ምን ነገር ማድረግ እንደማልችል ማንም የሚደግፈኝ ሰው እንደሌለ በጣም በጣም ውጥ ውጥ እያለች ስትናገር ነበረና እኔ ነገሩን እንደዚህ ወደ ጸብ መውሰድ እቅድ ኖሮኝ አይደለም ቤተሰብ ትረዳላችሁ ብዬ አስባለሁ። ግን እንዳልኳችሁ እውነታውን መናገር አለባት እሷ የያዘችው እውነት የብዙ ሰዎችን ሕይወት ያመሰቃቀለ ነገር ነውና ዛሬ ላይ እሷ ለምትሰራቸው ስህተቶች ደግሞ ማንም ሰው ዋጋ መክፈል አለበት ብዬ አላስብም። ያው ታውቃላችሁ ነፃነት ወደና ህይወት ስትገባ ምን አይነት ረብሻ ተፈጥሮ እንደነበረ ያን ስል ደግሞ ነፃነት ምንም አይነት እውነታ የላትም ማለት አይደለም። ከዚህ በፊትም ነገር ያቸዋለኝ በጣም ብዙ እውነታ አላት፣ በጣም ብዙ ተበድላለች፣ በብዙ ተገፍታለች ምናምን እና ዛሬ ላይ ደግሞ ማስተካከል የምትችለው ነገር ነው፣ በቃ ከአብርሃም ህይወት ሙሉ ለሙሉ እጃን አውጥታ፣ ከዚህ በፊትም በመሀል መቅደስ ምናምን ታውቃላችሁ፣ ሁሉ ነገር ቤተሰብ ከኔ በላይ ማለት ነው ተሳስረው እየሰሩ ይመስለኛል ልጆቹና፣ ስለዚህ ዛሬ ስትመጣ ሁሉን ነገር እንድትናዘዝ እናደርጋለን። በተቻለን መጠን ለማስረዳት እንሞክራለን። በጸባይ እንቢ ካለች ደግሞ ወደ ጉልበት መሄዳችን አይቀርም። ግን ጉልበት ሲባል እሷን የሆነ ጥቃት የማድረስ ምናምን ነገር አይደለም። በዚህ ሰሞን አይታቸዋል ቤተሰብ ጥቃት ደርሱባት፣ በጣም ብዙ እየተሰቃየች ነው። እና ይህንን ነገር እኔ ድጋሚ ላደርገው አልችልም ነት ለመናገር ግን እንዳልኳችሁ ምንም ነገር ባትናገር እራሱ እኔ ምንም የሆነ ስኬት ድረስ መሄድ እንደምችል እንድታቅና፣ በቃ በዛው ደግሞ ለእናንተን ቤተሰብ መዝናኛ ይሆናል ብዬ አስባለሁ። ለዛ ቪዲዮ ሙሉን እንድትመለከቱት እፈልጋለሁ ማለት ነው ቤተሰብ እሺ እንግዲህ፣ የኛ ተወዳጅ ቤተሰቦች ያው እንዳልኳችሁ የማደርገውን ነገር አብራችሁ የምታዩ ይሆናል። ነፂ መታለች፣ እስቲ አብረን እንከታተል። እኔን ማየት አለባት ብዬ አላስብም። አንተ ወደዚህ ትንሽ ጠጋ በልላት፣ እንዳታይ ወደዚህ ስትታጠብ፣ ትንሽ ጠጋ በል። በጣም አሪፍ። በቃ እስቲ እንግዲህ ያዛት! ያዛት! ያዛት! ተጠጋ! ተጠጋ! ያዛት! ያዛት

ውስጥ እየገባች ያ እንግዲህ ቤተሰቦች ቤተሰቦች ተረጋጊ። ማጅም እንደውም ምን ያልነካሽም። እሱ የመጣበት ምክንያት አለ። እንግዲህ ፊት ለፊት ሽሉን መሰለኝ ትንሽ እንድታይ ረዱ። በእግዚአብሔር ፍቺንግ እና ከዛ ማውራት ያለብንን እናውራ። አይደለም በተደጋጋሚ በተደጋጋሚ በጣም ብዙ ነገር ለማድረግ ሞክር ያለው። ትናንትና እንደዛ ቤተሰቦች ባሉበት በጣም አዋርሽ ከሚባለው በላይ ማለት እኔ እንጃ የተናገርሽኝን ነገር እኔ እዚህ ጋር መግለጽ አልፈልግም፣ ምክንያቱም እንባቢ ያንቀኝ ራሱ በአንቺ ፊትም በይ ማሳየት አልፈልግም። ገባሽ እንዳትነኪኝ ተረጋጌትም አትጅሳት ነኪ ማውራታችንተዋትተዋትተዋት ስለዚህ አሁን ቢሆንናገር ያለሽ ለአንዴና ለመጨረሻ ጊዜ ቀለል አድርጌ ነው ይህንን ነገር የማደርገው። ገባሽ አይ የምትይው ከሆነ ግን የጀመርነው ነገር እዚህ የምንጨርሳው ይሆናል ማለት ነው። ተግባባን አይደለም? ምንም የምፈልገው ነገር የለም። አንቺ ጋር ሚስጥር አለ። ተረጋጊ፣ ተረጋጊ፣ ምንሽም አልነካሽም እኮ ፍቺኝ። እና ከዛ በኋላ የምታውቂው ነገር አለ። አንቺ ጋር ሚስጥር እንዳላቃለው ስለዚህ አውጫ ስታን። በእንደዚህ አይነት መንገድ አይደለም። ወይኔ ገባሽ። ምንም ለማድረግ እየሞከርኩኝ አይደለም። እምቡር እምቡር አትበይ። ተው ተው ተው ተው ተው። ቆይ ዝም በላት። ቆይ ዝም በል። አይ ጭራሽ ጎረምሳ አምጥተሽ ምናምን የለ እንትን ለማለት እየሞከርሽ ነው። እኔ እንደዛ እየሞከርኩኝ አይደለም። በጸባይ ብዙ ጊዜ አናግሬሻለሁ። ሳስበው አንቺ አብረሻቸው የምትያቸው ልጆች ራሱ እንደዚህ አይነት ነገር አስለምደውሻል። የሆነ ግጭት፣ ጸብ፣ የማይሆን ነገር ለቤተሰብ ኢቭን እንኳን ቤተሰብ ጋር የማይቀርብ ነገር እያደረግሽ ነው ያለሽ። ገባሽ አይደለ? ስለዚህ የምታቂው ነገር አለ፣ አቃለው። ሚስጥሩን ተናገሪ ሁሉም ነገር ሰላም ይውረድ የምትይ ነገር ከሆነ ግን ወደ ራስ ውሳኔ የሚቀበሆናል ምንም አልነግርሽም። ግን እንደዚህ አድርጌ የሆነ ቦታ ሄጂ ወይ ተደብቄ እንትን እላለሁ ብለሽ ካሰብሽ ማለት ነው በጣም ተሳስተሻል። ምንም አስበው ነገር ያለሽ ትንሽ ሰዓት ነው ተጠቃሚበት። ገባሽ ተጠቃሚበት። አሁን መቶ ማንም የሚያድንሽ ሰው የለም። አጠገብሽ ሆነው ሆይ ሆይ የሚሉሽ፣ ወደ መጥፎ ነገር የሚመሩሽ፣ እንደዚህ አድርጊ እንደዚህ አድርጊ ያሉ የሚመክሩሽ ሰዎች አሁን መቶ ሊያድኑሽ አይችሉም። ገባሽ አይደለ ቢበቃሽ ጥሩ ነው። ጥቅሙ ላንቺም ለእኛም ጭምር ነው።

የምታቂው ነገር አለ። ተንፍሺ፣ በቃ ለአንዴና ለመጨረሻ ጊዜ። ስለምን ስለምን ልንገርሽ? ስለምን ሄርሜላን የላክሻት አንቺ ነሽ አይደለሽም? ኦኬ። እሱ እንደነግርሽ ነው። እንደዚህ አደረግሽኝ። ልትገይኝ ነው? ምን ልታረጊኝ ነው አሁን? እኮ በእሱ ልታስገድኝ፣ ልታስመችኝ ምናምን ነው? ምንም አይነት ነገር አልናገርም። እንደዚህ ስላሰርሽኝ ነገር እጅሽ አለበት። ሄርሜላን ብቻ አይደለም መቅደስንም ጭምር ሌላውንም እጠቅስልሻለሁ ከፈለግሽ። ሁለቱ ሰዎች ግን ሚዲያ ላይ ስለሚታወቁ ቤተሰቦችም ስለሚያውቋቸው እነሱን ያስቀደምኩልሽ ለዛ ነው። ስለዚህ አሁን ተረጋግተሽ ተቀመጪ እና አሁን ተረጋግተሽ ተቀመጪ እና ንገሪኝ ለእኔ ምንድን ነው የምታውቂው ነገር። አንቺ ጋር ያለው ሚስጥር ምንድን ነው? ምንድን ነው እያሴራችሁ ያላችሁ? እኔ ምንም ማቀው ነገር የለም። ረዱ በቃ ተይኝ። ምንም ማቀው ነገር የለም። ትንሽ ካወራሽ ጠብቃ እባክሽ። ምንም ማቀው ነገር የለም ተይኝ በቃ። እንዲህ አይነት ነገር አታርጊ። ትዊተር አንተ ማለት ማነው እውነተኛው? የማታውቅ ዝም ብለህ ሳታውቅ ለምንድን ነው ታደርጋለህ? ትናገሩ ነገር ነገር ነገር ነው እንደዚህ ነገር እኔ ምንም እንደ ሴት ደግሞ ስንተሳሰብ ፈቀን አሞኛል፣ ይኸው ቁስል ምናምን አለብኝ። ስለዚያ እንዳም እሺ፣ ያ ምንም የምታውቂውን ነገር ተናገሪ እባክሽ። እኔ ምንም ነገር አላደርግሽም፣ እውነቴን ነው የምልሽ። ቢያንስ ማለት ነው ቤተሰቦች የሚያውቃሉ። ከዚህ በፊት ብዙ ጊዜ ተናግረናል። አይንሽን ሳይ ያሳለፍነው ጊዜ ይመጣብኛል። ገባሽ አይደለ? ስለዚህ ነገር በዚህ ለምን ለምን ምንም ነገር እየነገርኩሽ ነው። ነገር አለ እምታውቂው ነገር አለ። ከጎንሽ ማን ያለው ይሄን ብቻ ንገሪኝ። ችግር የለም። አንቺ ክህደት ላንቺ አዲስ ነገር አይደለም። ብዙ ጊዜ ትክጃለሽ። ከአንድም ሁለቴ ከሁለትም ሶስቴ በጣም ብዙ ክህደቶችን ፈጽመሻል። አልገባሽ? ተቀመጪ። አትታገኝም። እሱ እንዳይነካሽ ብዬ ነው እንጂ አንቺ ከግዴታ ኖሮብኝ አይደለም። ገባሽ ስለዚህ የምታውቂያትን ነገር ተንፍሼ ተናገሪ። እድል ሰጥቼሻለሁ፣ ተናገሪ የነጻነት እኔ እየታገስኩሽ ነው በጣም። እሺ እኔ ምንም አላውቅም። ረዲት ምንም አላውቅም። ስለዚህ ሄርሜላን አታውቂያትም? እሱን እኮ ተናገርሽ፣ እንደማውቃት ተናገርሻ፣ ጓደኛዬ እንደሆነች አወራሽ። ራሽ ያለ ፈቃዴ በቃሽ ያልኩኝ። ስለዚህ አንቺ እጅሽ አለበት አይደለ? ወይም ደግሞ የምታውቂው ሌላ ሚስጥር አለ። ይሄንን እኮ እርግጠኛ ስለሆንኩኝ ነው ነፂ፣ ገባሽ አይደለ? እሺ ስልክሽን ክፈች። ስልኬን ለምን እንደምከፍትም ስልኬን አልከፍትም ምንም የለም። ሲጀመር ምንም አይነት መረጃ የለም እሱ ላይ። ሲከተል ደግሞ ረዲ የተባክሽ ስልክሽን ክፈቺ ነፃነት። እሺ አትከፍቺ፣ ችግር የለውም፣ አይመለስልሽም ይሄ ስልክ። አሁን እድሎችን ሰጥቻለሁ። እድሉን በሰላም ትጠቀሚበት አይምት ይኮ ነገር ወደ እርምጃ እገባለሁ። የማውቀው ነገር ቢኖር ራሱ አልነግርሽም። እሺ አልነግርሽም። እንደዚህ አድርጊ እንግዲህ ቤተሰቦች። እጅሽን አውርጂ ካለ ተቀመጪ፣ ብዙ አትልፊ። እኔ ነግሬያቸዋለሁ። መጀመሪያ እኔ ከሷ ምንም አይነት ምንም የምፈልገው ነገር የለም ግን ደግሞ ትናንትና አይታችኋል። በጣም ቅስሜን ነው ሰብራኝ የሄደችው ቅስሜን ማለት ነው። ምንም አቅም የለሽም፣ ምንም ማድረጋችም አላውቅም። ከሷ በኋላ ያሉ ሰዎች ምንም ያመጡት ነገር የለም። ይሄንን ቪዲዮም ስለምትመለከቱት እየደወላችሁም ብሩም ብሩም ምትሉ ሰዎች ምናምን እኔ ላይ ምንም ነገር ማምጣት አትችሉም። ገብቷችኋል? እና ደግሞ እኔ እሷን ማለት ያው በጓደኝነት በማሰብ ነበረ ብዙ ነገር ያደረኩት። አሁን ቅድም እንደነገርኳችሁ ማትናገር ከሆነ እኔም የራሴን እርምጃ የምወስድ ሆናል ማለት ነው። ስለዚህ በስርዓት እናውራ እና ምን እነግርሽም ከሆነ እኮ እነግርሻለሁ። ግን ፈተሽኝ፣ በስርዓት እናውራ፣ ቁጭ ብለን በወንበር እናውራ። እንደዚህ አታደርግባሽ እኮ ስለ ሄርሜላ የምታውቂው ነገር አለ። አንቺ ነሽ የላክሽ። አታናገሪም እኮ ማውቀውንም ነገር ልነግርሽ። ማነ ፍችኝ እንጂ እዚህ መቼም ቢሆን አልነግርሽም። መቼም ቢሆን አልነግርሽም። አውቄ ፈርቼ ምናምን ይታን አለካትን እኔ ያው እንደ ሴ ፀጉሯ እንዳይ በላሽ። እማትረቢ እማትረቢ ነሽ፣ እባክሽ ወደዛ አሁን ተናገሪ ተናገሪ። የምታቂው ነገር አለ ተናገሪ ተናገሪ ያልኩሽ ነው። እሺ አምጥሩ እኮ የመጨረሻ እድልሽ ነው። ተጠቃሚበት እኮ በቃ የማውቀው ነገር አለ መረጃ ምጅ ላይ ያለ እሱ ነገር ግን ፍቺ ንገሪኝ። ነገር አይደለም እያልኩሽ ነው እያልኩሽ መረጃ አንድ የህፃን ስራ ነው እየሰራሽልኝ ሹ ነገር እየጠበኩሽ ነው። አሁንም ቀና በይ፣ እሺ፣ ቁጭ በይ በእናትሽ። ወደ እዛ ትናገሪያለሽ? አትናገሪም? ለምን ታደርጊያለሽ? እባክሽን በቃ፣ አልተውሽም፣ አልተውሽም። ንገሪኝ፣ የምታውቂው ነገር አለ። አለ የለም? አለ የለም? ተናገሪ፣ አለ የለም? የማትናገሪ ከሆነ ደግሞ ተናገሪ። ካልሆነ ደግሞ ስልክሽን ክፈችልኝ። ሁለት እድል ሰጥቼሻለሁ። አንድ ስልክሽን ክፈች፣ ካልሆነ ደግሞ እውነታውን ተናገር እያልኩሽ ነው፣ እየጠበቅኩሽ ነው። ተናገር። እሺ፣ ነጭ ሻለሁ። እሺ፣ እጄ ላይ በቃ መረጃ አለ፣ ግን አሁን የለም። እጄ ላይ አሁን እዚህ ጋር የለም። ቤት ነው ያለው። ቤት የሚባል ነገር እኮ ቤት ነው ያለው። አታስቀምጪኝ። በቃ ነገር አምነሽ፣ አንቺስ አሁን አምነሽ ቤት ውስጥ ልታስቀምጪ አትችይም። እኔ ኳቅሻለሁ፣ በደንብ ጠንቅቄ ከዚህ የሰራሻቸውን ነገሮች እያንዳንዷን ነገር አውቃለሁ። ስለዚህ ቤት አታስቀምጪኝ ማን ጋር እንዳለ ንገሪኝ ማን ጋር ራስ ጋር ያለሽ እሺ ስለዚህ ታሳይኛለሽ ራሴ ጋር ነው ያለው ስለዚህ ታሳይሻለሁ እሺ እኮ አሁን እንዴት ታሳይሻለሁ ቤት ነው ያለው አልኩሽ እኮ ስልኬ ላይ ብዙ ነገር አለ ልከፍት አልችልም ግን ስለ ሄርሜላ ለማውቀውን ነገር ሁሉ በቃ ሁሉም ነገር አለ መረጃ እኔ ጋር አንቺ ጋር መረጃ አለ እኮ መረጃ አለ አሁን ግን ለምን ደስ ትያለሽ አንቺ ነሽ የላክሻት እመኚ ነፃነት እመኚ ምንም አትወኝ ማንም የሚነካሽ የለም እዚህ ጋር አንቺ ነሽ የላክሻት አይደለ? ስለዚህ የምታውቂውን ነገር ተናገሪ እና እኔ እና አንቺን ጨርስ እኮ እነግርሻለሁ። ፍቺኝ እና ሁሉንም መረጃ እለክልሻለሁ። ነገር የለም እሺ። ያለበትን ንገሪኝ። ተቀመጪ አንቺ እና

በ አትጠቀምና እንግዲህ ቤተሰቦች የተቻለኝ ናህል የሞከርኩበት የራሱ የሆነ ምክንያት አለኝ እንደነገርኳችሁ። እና ችግር የለም ቤትም እውነታውን አሁን ደግሞ እኔ ከራሷ ተቀብዬ የምመጣ ይሆናል ማለት ነው፣ ቤተሰብ